ገና በልጅነቷ አባቷን በሞት አጣች። እናቷ የአካል ጉዳተኛ ሆና ስታሳድጋት በብዙ ችግር ውስጥ አልፋ ነበር። በባዶ እግሯ ነበር ሩጫ የምትለማመደው። ከመክሳቷ የተነሳ ንፋስ ይዟት እንዳይሄድ ከበድ ያለ ንፋስ ሲመጣ ግድግዳ ስር ትለጠፍ ነበር። ሩጫ በባዶ ሆዷ ስትሮጥ ልምምድ ላይ ደም ተፍታም ታውቃለች። በብዙ ስቃይና መከራ ዓላማዋ ላይ ደረሰች። ሀገሯን ወክላ በዓለም አቀፍ ውድድሮች ለመወዳደር በቃች። የሀገሯን ባንዲራ ከፍ አድርጋ አውለበለበች በዚህም በተለያዩ ጊዜ ከሩጫውና ከሀገሯ የተበረከቱላት አስራ አንድ ቤቶች በተለያዩ የኢትዮጵያ ከተሞች አገኘች የአምስት መኪና ባለቤትም ሆነች እነዚህ ለአንድ አትሌት ተራ ነገሮች ቢሆኑም ለገለቴ ቡርቃ ግን የህልውና ሀብቶቿ ናቸው የታክሲ አገልግሎት ሲሰጣት ከነበረው ግለሰብ ጋር ጋብቻ መሰረተች ሰውየው አጋዧ አልሆነም ጠላት ሆነባት ከዳት ካላት አስራ አንድ ቤቶች አስር ቤቶችን በዘመድ አዝማዱ ስም በሽያጭ ስም አዞረ መኪኖቿንም እንደዛው አሁን አንድ የቀራትን ቤትም በፍርድ ቤት ተከራክሮ ሊካፈላት ጫፍ ደርሷል እቺ የሀገር ኩራት የነበረች ጀግና ጎዳና ልትወጣ ነው ሰላም ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ እንደምን አላችሁ እኔ በጣም ሰላም ነው እግዚአብሔር ይመስገን ቻናሉን ሰብስክራይብ እንዲሁም ላይክ ሸር በማድረግ አበረታቶኝ ዛሬ እንግዲህ የመጣሁበት በአትሌት ገለቴ ቡርቃ ጉዳይ ነው። እንግዲህ መግቢያው ላይ እንዳያችሁት ወንድማችን በጥሩ አገላለጽ አጠር አድርጎ ምን እንደደረሰባት ምን እንደሆነች ወንድማችን ነግሮናል። እንግዲህ በባሏ ተከርታለች እችን ጥራ ግራ ያመጣችው እህታችን በባሏ ምንም ሳይኖራት ያላትን ሁሉ ተነጥቃለች። እንዲሁም ከወሰደው ይበልጥ ደግሞ የተቀመጠችበትንም ለአንድ የው ጎዳና ላይ ጥላት በክስ ነው እንግዲህ ያሉ ማለት ነው። የእሱ ጠበቃ እንግዲህ ወጦ ስለ ገለቴ ቦርጋ ባል ምን አለ እንዲሁም ስለሚወረው ወሬ ምን አለ የሚለውን እስኪ በማህበራዊ ሚዲያ ያገኘሁትን ላገራችሁ። ውክልና አነሳች። ከዛ ስትመጣ የምታየውን ነገር ሁሉ እያንቀሳቀሰ ያለው እሱ ነው። ከዛ እንዴት ነው ነገር የሆነው? በህገወጥ መንገድ ነው ይህን ያደረገው ብላ አስያዘችው። ታሰረ። በነገራችን ላይ ብዙ ጊዜ ያሳስረዋለች። ታስሯል፣ ተደብድቧል። ጥርሱን አልቋል። አሁን ብታየው የበፊቱን የሚያውቀው ሰው አሁን ካለው ጋር የተለየ ነው። ከዚህ ሁሉ ነገሮች ጀርባ እሷ እንዳለች ነው የሚያምነው እሱ። እንግዲህ ቪዲዮን እንደምታዩት ነው። የፍቹ ክስ ከመምጣቱ በፊት እሷ ውክልናውን አንስታ ነበረ። ነገር ግን ያነሳችው ውክልና የተሳሳተ ነበረ። እንዲሁም የገለቴ ባለቤት ታስሯል፣ ተደብድቧል። ያስደበደበችውን እሷ ናት ብለን እናስባለን ነው። እንግዲህ የሰው ልጅ በህይወት አጋጣሚ ከሌላ ሰዎች ጋር ሊጣላ ይችላል። ቂሙ ያለበት ሰው ይኖራል። ግን ስለተደበደበ ብቻ ያ ሰው ነው ያስደበደበኝ እሱ ነው እርግጠኛ ነኝ ማለት አይቻለም። ምክንያቱም የእሱ ጠላት ገለቴ ያደለችም። ገለቴ የሚስቱ እንጂ ጠላቷ አልነበረችም። እንግዲህ እሱ ነው ጠላቷ ለመሆን ቤቷን ንብረቷን የቀማት እንጂ እሷ እኮ አይደለም። አደለም ንብረቷና እሷ ራሷ የሱ ነበረች፣ አግብቷታል ተድረዋል። ስለዚህ እሷ ራሷ የሱ ነበረች አደለም ንብረቷና እሱ ግን ንብረቱን አስበልጦ ከሄደ በኋላ ጭራሽ ደግሞ አጀንዳ ለማስቀየር ተደብድቦ ነበር፣ ጥርሱ ወላልቋን የድሮው አይደለም ተጎሳቁሏን። ስራውንም ያጎሳቁለው ነው። መቼም ሰው ላይ ክፉ የሰራ ሰው ተመችቶት ደልቶት ይኖራል ማለት አይደለም። ይህ ገለቴ ጓደኞችስ ምናምን ስለ ገለቴ ምን ተሰማቸው፣ ምን ገለጹ የሚለውን እስኪ? ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ ሶስት አመት ወይ ሁለት አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበራ ፕሮግራምም ነበራት ከሁለት ሺህ አስር በኋላ ልጅ የመውለድ ሀሳብ ነበራት። እኔም ያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለእኔ በጣም አሞኛል። እንግዲህ እንደምታዩት ጓደኛው አትሌት ደራርቱ ቱሉ እንደተናገረችው ከሆነ ቦ አይደለም ያመማት፣ እሷም አንድ ልጅ እንኳን አለመውለዷ ነው። አንዳንዴ እድሜያችን ዘመናችንን በስራ እንጨርስና ከዛ በኋላ የራሳችን የምንለው ልጅ ሳይኖረን ይቀራል። እንግዲህ አትሌት ገለቴ ቡርጋ ሀገሯን ለማስጠራት ህልሟን ለማሳካት ደፋ ቀና ብላ ህልሟን ካሳካች በኋላ ግን ጭራሽ በባሏ መከዳት ነው የደረሰባት። ጓደኞቿም የእሷ ነገር በጣም ልባቸውን ነግቶታል፣ አሳስቧቸዋል። ገንዘብ ጠፊ ነው፣ ሁሉም ያልፋል። ነገር ግን የሚጠፋው ደግሞ እናንተ በምታምኑ ሰው አምናችሁ ሁሉ ነገሩን በሰጣችሁ ሰው ሲሆን ግን ህመሙን ደግሞ የበለጠ ከፍ ያደርገዋል። እኔ የምለው ቆይ ባል ካልታመነ ቤተሰብ ካልታመነ ወንድም እህት ካልታመነ ቆይ እንዴት ነው መኖር የሚቻል? ዛሬ የአርቲስት ገለቴ የወጣ እንጂ አብዛኛውም ሴቶች ደክመው ለፍተው ያመጡት ወይ በቤተሰባቸው ሰባቸው ወይ በባላቸው በሆነ ነገር ተከዳን። አብዛኛውን ጊዜ እንግዲህ አረብ ሀገር ሰርተው የሚመጡት ሴቶች ራሱ በእህቴ የተከዳው በወንድም የተከዳው በእናቴ በአባቴ በጣም ሰጣገባ ሚዲያ ላይ እየበዛ ነው። ያው አንዱን ሰምተን ሳንጨርስ ደግሞ ሌላኛው የሚያስገርም ይመጣል። ህይወት በአስገራሚ ነገሮች የተሞላች ናት። ይሄ ግን በክህደት ሆነ በጣም የሚገርም ነው። እንግዲህ እህታችን ፈጣሪ የልፋትሽን ያሳጣሽ ስራ በጣም አድካሚ ነው ግን ሯጭ ሆናችሁ ደግሞ በስማም በጣም ይከብዳል አስቡት ድካሙን የሆነ እንኳን ሰርታችሁ ትንሽ ቁጭ ስትሉ ድካሙ እንዴት ያደርጋል አይደለም በጣም ረጅም መንገድ ሮጣችሁና እግዚአብሔር ያንቺ ያለውን ሁሉ ያድርግልሽ ፍትህ እያላችሁ እንግዲህ እህታችንን ፍትህ እንድታገኝ አድርጉ ለዛሬ ያመጣሁላችሁ ቪዲዮ ይህን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ቻናሉን ሰብስክራይብ ማድረግ አይርሱ።